ታሪኩ የሚጀምረው ጆን ከተባለ ወጣት ጋር ነው። እሱም ጓደኛው ስሎው ከጓደኞቻቸው ጋር የባህር ዳርቻ ላይ ተገናኝተው ቅርጫት ኳስ ለመጫወት እና ለመዝናናት እንዲዘጋጅ ይነግረዋል። ጨዋታውንም ከጨረሱ በኋላ ሁሉም ወደ የቤታቸው ለመሄድ ሲወስኑ ጆንና ስሎው ስሎው ብቻ ለተወሰነ ጊዜ አብረው ለመቆየት ይወስናሉ። ስሎው ወንዙን ተሻገረው በዚያ የሚኖሩትን ባለቅንጡ ቤቶች እና ሀብታም ሰዎች እንዲያዩ ሀሳብ ያቀርባል። ምክንያቱም ጆን እና ስሎው የሚኖሩት ድሀ በሆነ አካባቢ ነው። ችግሩ ወንዙ እንዴት መሻ ገር እንዳለባቸው አያውቁም። ስሎና ጆን አንድ ሰው ከነበሩበት የባህር ዳርቻ ላይ ጀልባ ትቶ ሲሄድ ይመለከታሉ እና ወንዙን ለመሻገር ለመስረቅ ይወስናሉ። ቤተ መንግስቶቹን ቅንጡ ቤቶችና ሀብታሞችን ሕይወት ይመለከታሉ። አንድ ቀን ያንን ሕይወት መኖር ቢችል ብለው ይመኛሉ። ስሎና ጆን አንድ ወጣት ወደ ውሃው ሲዘሉ ያስተውላሉ። ነገር ግን ከእነሱ አንዱ በአጋጣሚ አንዲት ትንሽ ልጅ ዘልሉባት፣ መስጠም ትጀምራለች። ጆን ወዲያውኑ ልጅቷን ለማዳም ወደ ውሃው ዘለለ፣ ስሎም ደግሞ እንድትወጣ ለመርዳት ጀልባውን ያመጣል። የልጅቷን ስም ፓትሪሻ ነው። ስሎና ጆን ፓትሪሻን ለአባቷ ፍራንክ ይመልሷታል። እሱም ልጁን በማዳናቸው በጣም አመሰጋኝ ነው። ፍራንክ ጆን ደረቅ ልብስ እንዲቀይር ወደ ቤቱ ጆን ና ስሎን ይጋብዛቸዋል። ቤቱ ሲደርሱ ፍራንክ በጣም ሀብታምና የቅንጡ ቤት ባለቤት እንደሆነ ያውቃል። ፍራንክ ፓትሪሻን ወደ ክፍሏ ሲወስዳት ጆን መመለሱን ይጠብቃል። በድንገት ጆን ኤልሳቤት የምትባል ቆንጆ ልጅ ያያል። እሷም የፍራንክ ትልቅ ልጅ ነች። እሷም ጆን እና ስሎን በአባቷ ቤት በማየቷ የተገረመች ትመስላለች። ፍራንክ የሆነውን ነገር ያብራራላታል። ፍራንክ ለጆን ደረቅ ልብስ ይሰጠውና እሱና ስሎን ወደ ቤታቸው በመኪና ሊወስዳቸው አጥብቆ ይጠይቃቸዋል። በማግስቱ ኤልሳቤት እና አባቷ ፍራንክ ለጥቂት ቀናት ከእነሱ ጋር ለመቆየት የመጣችውን አያታቸውን ይቀበላሉ። ኤሊሳቤት ባልታወቀ ምክንያት አሁንም ሀዘንተኛ ትመስላለች። በቁርስ ሰዓት አያቷ የትኛውን የዩኒቨርሲቲ ለመግባት እንደወሰነች በመጠየቅ ኤሊሳቤትን ያበሳጫሉ እና በተወሰነ ዩኒቨርሲቲ እንድትመዘገብ ይጫኗታል። ሆኖም ፍራንክ ጣልቃ ገብቶ እናቱ ኤልሳቤት ምትወደውን መስክ እንድትመርጥ ይጠይቃታል። እሱ ደግሞ ቅንጡ ቤቱን ለመሸጥ እንደወሰነ ይገልጻል። ኤልሳቤት ከአባቷ ጋር ትስማማለች፣ ነገር ግን አያቷ በሀሳብ አጥብቀው ይቃወማሉ እና ከነሱ ጋር ይጨቃጨቃሉ ችግሮቹ ቤቱን የሚንከባከብ ሰው በመቅጠር ሊፈቱ እንደሚችሉ በማመን ይህ በእንዲህ እንዳለ ጆን ከእናቱ ና ከእንጀራ አባቱ ጋር የተነጋገረ ነው። እሱም ሊማር ያቀደውን ዩኒቨርሲቲ ጠይቀዋል። ጆን የድራማ ትምህርት ቤት ማመልከቱን ለእንጀራ አባቱ ይነግረዋል፣ ነገር ግን የእንጀራ አባቱ ለሱ እና በአላማዎቹ ይሳለቅበታል። በተቃራኒው እናቱ በቲያትር ጎበዝ እንደሆነና ዩኒቨርሲቲ ለመማር የወሰነው ውሳኔ በጣም ተጋቢ እንደሆነ በመናገር እንኳን ደስ አለ ትለዋለች። ዮሀንስ በእንጀራ አባቱ ቃላት የተበሳጨ ይመስላል። ዮሀንስ ጓደኞችን ለመገናኘት ወሰነና ፓትሪሽያን ካዳኑ በኋላ ፍራንክን በጎበኙበት ጊዜ ሀብቱን ያስተዋለው ስሎ ሀሳብ ተከተለው የፍራንክን ቤት ለመዝረፍ እያሰቡ መሆኑን አወቀ። ሆኖም ጆን ሀሳቡን ይቃወማል። ፍራንክ ለእነሱ ደግ እንደነበርና ይህንን እንደማይገባ ገባው ይናገራል። ስለው ሁሉም ሀብታም ሰዎች ተመሳሳይ እንደሆኑ በመናገር ምላሽ ይሰጣል። ጆል ሊያስቆማቸውም አይችልምና ባይስማማም ከነሱ ጋር ለመሄድ ይገደዳል የፍራንክ ቤት ከደረሱ በኋላ ስሎ በዘረፋው መሳተፍ ካልፈለገ ጆን ውጭ ሆኖ እንዲጠብቅ ሀሳብ ያቀርባል ጆንም እምቢ ያለና ከነሱ ጋር ወደ ፍራንክ ቤት ይገባል ውድ እቃዎችንም መስረቅ ይጀምራሉ ጆን ወደ ኤልሳቤት ክፍል ገብቶ ንብረቶቿንና ፎቶዎቿን ይመለከታል ነገር ግን ስሎ በፍራንክ ቢሮ ውስጥ ያገኘውን ሽጉጥ ይዞ ያቋርጠዋል ጆን ሽጉጡን ወደ ቦታው እንዲመልስ ስሎን ይጠይቃል ነገር ግን ስሎ እምቢ ይላል ይህም ወደ ክርክር ያመራል በዚያን ጊዜ ፍራንክና ልጆቹ ወደ ቤታቸው ደርሰው መብራቶቹ መብራታቸውን ያስተውላሉ ምን እንደሆነ እንዳለ ለማየት ልጆቹን በመኪናው ውስጥ ትቶ ይገባል። ፍራንክን መኖር ሲያውቁ ጆንና ጓደኞቹ ሲታዩ ወዲያውኑ ይሸሻሉ። ፍራንክ ዘረፋውና የጠፋውን ሽጉጥ አግኝቶ ስርቆቱን ለማስመዝገብ ወደ ፖሊስ ይደውላል። በማግስቱ ጆን ባመለከተው ዩኒቨርሲቲ ምላሽ ይቀበላልና መቀበሉን ይማራል። ቀናት ያልፋሉና ጆን ለመጀመሪያው የዩኒቨርሲቲ ቀን ይዘጋጃል። በአካባቢው አየር ተደስቶና ተደንቆ ይሰማዋል። ወደ ክፍል ሲገባ ኤልሳቤትን በማየቱ ይገረማል። ድንጋጤ ጭንቀት ሰላምና ደስታ በተመሳሳይ ጊዜ ይሰማዋል። ከክፍል በኋላ ጆን ከኤልሳቤት ጋር ይነጋገራል። እሷም እህቷን ከመስጠም ያዳናት እሱ እንደሆነ ታስታውሳለች። ጆን ኤልሳቤት ሐዘንተኛ መሆኗን ያስተውላል። ነገር ግን ምክንያቱን አይጠይቃትም። በኋላ ከሌላ ክፍል ጓደኛ ጋር ይገናኛል። እሱም ኤልሳቤትን ለረጅም ጊዜ እንደሚያውቃት ይነግረዋል እና የኤልሳቤት እናት በጥቂት ወራት በፊት ማለፏን ይገልጻል። ለዚህም ነው የኤልሳቤት በድብርትና በሐዘን እየተሰቃየች ያለችው። ጆን ስለ ኤልሳቤት እያሰበ ወደ ቤቱ ይሄዳል። እስከዚያው ድረስ በማህበራዊ ሚዲያ ላይ ይፈልጋታል። ኤልሳቤትም በማህበራዊ ሚዲያ ላይ ጆን የምትፈልግ ይመስላል እና ጆን ከእሷ ጋር ዩኒቨርሲቲ እየተማረ መሆኑን ለአባቷ ነውና ለህቷ ትነግራለች። ፓትሪሻ በጣም ተደስታ ጆን ወደ ልደት ድግሷ እንድትጋብዘው ኤሊዛቤትን ይጠይቃታል። ወደ ጆን ስንመለስ ከእንጀራ አባቱ ጋር ይነጋገራል። እሱም ከሰራቂ ጓደኞቹ ጋር ችግር ውስጥ ከመግባት ይልቅ ገንዘብ ከፈለገ ሊሰጠው ይችላል። ጆን በሱ ላይ ይቆጣል እና በነውር መልስ ይሰጠዋል። በማግስቱ ኤልሳቤት ተበሳጭታ ነበር ና ፕሮፌሰሩ በሁሉ ፊት ይገስጻታል። እሷም ከክፍል ትወጣለች። ነገር ግን ጆን ሊያረጋጋት ና ከእናቷ ሞት ሊያጽናናት ይከተላታል። ሆኖም ግን ኤሊዛቤት ያለምንም ምክንያት በሱ ላይ ትቆጣለች። በሚቀጥለው ቀን ጆን ኤልሳቤትን ይቅርታ ይጠይቃታል። እሷም ይቅርታውን ተቀብላ ወደ እህቷ ፓትሪሻን የልደት ድግስ ጋብዟለች። ጆን ማማልና እንድትገናኘው የስልክ ቁጥሩ ለኤልሳቤት ይሰጣታል። ጆን ወደ ቤቱ ይመለሳል እና እንጀራ አባቱን ሊገጥመው ይሞክራል። እሱንም ገኛ እንደሆነ ይከስሰዋል። የጆን ጓደኛ ጣልቃ ገብቶ ከፍራንክ ቤት የተሰረቀውን ሽጉጥ የእንጀራ አባቱን ያስፈራረዋል። ከዚያም ያመሰግነዋል። በማግስቱ ጆን የፓትሪሻ ልደት ድግስ ላይ ይገኛል። እንኳን ደስ ያለሽ ይላታል ና ከኤልሳቤት ጋር ይገናኛል። እሷም ከድም ርቀው በዝምታ አብረው እንዲቀመጡ ወደ ክፍሏ ትወስደዋለች። ኤልሳቤጥ ጆንን የፈለገችው ይመስላል። እና በሚቀጥለው ቀን አብረው ለመውጣት ይስማማሉ። ከድግሱ በኋላ ጆን ኤልሳቤትን ተሰናብቶ ወደ ቤቱ ይመለሳል። ባለቤቷ ስለፈታት እናቱ እንባ ባይኗ ሞልቶ ሲያያት ይገረማል። ሊያጽናናት ሊደግፋት በአጠገቧ ይቆያል። ይህ በእንዲህ እንዳለ ኤልሳቤት ታናሽ እህቷን መንከባከብ ስላለባት ባቀደችው መሰረት ጆንን ልታገኘው አልቻለችም። ኤልሳቤት ለጆን ደውላለች እና አባቷ ፍራንክ ቤት እንድትቆይ እንዳዘዛት ትነግረዋለች እና ወደ ሷ እንዲመጣ ትጠይቀዋለች። ጆን ተስማምቶ ጓደኞቹም ወደ ቤቷ እንዲያደርሱት ይጠይቃል። ሆኖም ወገኖቹ ቤት ከመቆየት ይልቅ ኤልሳቤት ከነሱ ጋር እንድትወጣ አጥብቀው ይጠይቃሉ። ኤልሳቤት እህቷን ቤት ትታ ከጆን እና ከጓደኞቹ ጋር መልካም ጊዜ ለማሳለፍ ለመውጣት ወሰነች። ጆን ኤልሳቤትን ወደ ቤቷ በመኪና ይመልሳታል። ነገር ግን ኤልሳቤት ለተወሰነ ጊዜ ከመዋኛ ገንዳው አጠገብ ከእርሷ ጋር እንዲቆይ ትጠይቀዋለች እና ጆን ሚስማማ ይመስላል። ጆን በፍራንክ መምጣት ተገርሞ በፍራንክ እንዳይታይ በውሃ ውስጥ ለመደበቅ ይሞክራል። በኋላ ከውሃ ይወጣል። ኤልሳቤትንም ይሰናበታትና ይሄዳል። በማግስቱ ጆን ጓደኛ ማንኛውን ስሎ ባደራ የሰጠውን የሚያምር ልብስ እና ውድ ሰዓት ለብሷል። ጆን ወደ ድግስ ይሄዳልና ኤልሳቤትን ያገኛታልና ሁለቱም መልካም ጊዜ አብረው ያሳልፋሉ። ከድግሱ በኋላ ጆን ኤልሳቤትን ወደ ቤቷ ሊወስዳት ሲሞክር ንብረታቸውን ለመስረቅ በማሰብ አንድ የወንበዴዎችን ቡድን ይጠልፋቸዋል። ጆን የስሎን ውድ ሰዓት ለመስጠት እንቢ ይላል። ወንበዴዎች ኤልሳቤትን ይመቷታልና ሊገድሏት ይፈራሯታል። ይህም ጆን ያለምንም ተቃውሞ ሰዓቱ እንዲሰጣቸው ያስገድደዋል። ይህ ኤሊሳቤትን ያስቆጣልና ከሱ ጋር ለመነጋገር እንቢ ትላለች። ፍራንክ ሴት ልጁን ለመውሰድ ደርሶ ጆን ከእርሷ እንዲር ያዘዋል። ወደ ቤት ከተመለሰ በኋላ ፍራንክ ኤልሳቤት ጆንን ዳግመኛ እንዳትገናኝ ይነግራታል። ሆኖም ኤልሳቤት እንቢ ትላለች። በጆን ላይ ያላት ቁጣ ከእንግዲህ እንዳትነጋገረው ማለት ማለት አይደለም በማለት ትነግረዋለች። አባቷ ጆን ህይወቱ ሙሉ በድሃ ሰፈር የኖረ ድሃ ሰው እንደሆነ እና ጥቃታቸውም አጋጣሚ እንዳልነበር ይነግራታል። ቀናት ያልፋሉ እና ጆን ይቅርታ ለመጠየቅ ሲጠብቅ ኤልሳቤት ወደ ዩኒቨርሲቲ እንዳትመጣ ያስተውላል። እቤት ለመጠየቅ ይወስናል። ኤልሳቤት አባቷ ሳያውቅ ጆን እንዲገባ የፈቀደች ይመስላል። ጆን ላደረገው ነገር ሁሉ ኤልሳቤትን ይቅርታ ይጠይቃታልና ያለሷ መኖር እንደማይችል በመግለጽ ሩን ይናዘዛል። ኤልሳቤት ለጆን ያላትም ፍቅር ትናዘዛለች። እናም ይቀራረባሉ፣ ግንኙነትም ይጀምራሉ። ቀናት ያልፋሉ ቀናት ያልፋሉ እና ጆንና ኤልሳቤት አብረው ደስተኞች ናቸው። ከዚያ ድረስ ስሎ ለዮሐንስ ደውሎ በአደራ የሰጠውን ውድ ሰዓት እንዲመልስለት ይጠይቀዋል። ጆን በስሎ ጋይ ተገናኝቶ የሆነውን ሁሉ ያናዘዛል። ሰዓቱ እንደተሰረቀ ይነግረዋል። ስሎ በጣም ይቆጣል እና ሰዓቱ በጣም ውድ እንደነበርና ሊገድሉት የሚችሉትን ወንጀለኞች እዳ ለመክፈል ለመሸጥ እንዳሰበ ይነግረዋል። ጆን ከዩኒቨርሲቲ ስቱዲዮ ውድ የሆኑ መሳሪያዎችን ሰርቀው ለወንጀለኞች ገንዘቡን ለመስጠት እንዲሸጡት ሀሳብ ያቀርባል። ስርቆትንም ያካሄዳሉ በማግስቱ ኤልሳቤት ከጆን እንግዳ መልክ ደረሳት። እሷ የተሻለ ሰው እንደሚገባት እና ከእርሷ ጋር መሆን እንደማይፈልግ ይነግራታል። ኤልሳቤትም ግራ ተጋባችና ምን እየተፈጠር እንዳለ አልተረዳችም። ከዩኒቨርሲቲው የመቅጃ መሳሪያዎችን እንደሰረቁና ና ሌቦቹ ጆንና ጥቂት የጓደኞች ቡድን ብቻን በሚያውቁት ሚስጥር የጣሪያ መግቢያ በኩል እንደገቡ ገነዘባለች። ኤልሳቤጥ ይህ አጋጣሚ ብቻ እንደሆነ እራሷን ለማሳመን ትሞክራለች። ኤልሳቤት ወደ ቤቷ ትሄዳለችና አባቷን ታገኘዋለች። እሱም በክትትል ካሜሮዎች የተቀዳ ቪዲዮ ያሳያታል። ቪዲዮውን ጆንና ጓደኞቹ ቤቱ በተዘረፈበት በዚያ ቀን ሲዘርፉ ያሳያል። ፍራንክስ ሴት ልጁን ስላዳናት ጆን ለፖሊስ ሪፖርት ማድረግ አልፈልግም። ኤሊሳቤት በሁኔታዎች ላይ ታንሰላስላለችና ጆን ሌባ መሆኑን ትገነዘባለች። ይህን በጣም ያሳዝናልና ወደ ድብርት ትመጣለች። ከጥቂት ቀናት በኋላ ስሎ በደረሰው ነገር ሁሉ እና ከኤሊሳቤት መለየት የተነሳ በአስቸጋሪ ጊዜ ውስጥ እያለፈ ያለውን ጆን ለማጽናናት ይሞክራል። ስሎ በድገት በመንገድ ላይ ከወንጀለኛ ጋር ጋር በዕዳ ጉዳይ ይጨቃጨቃል። ሉ ነገር ግን ወንጀለኛው ስለሆን በድንገት ሰው ይገለዋል። ጆንም ተደናብሮ ይወድቃል እና ጓደኛውን ሞት ለመቀበል የፍራንክን ሽጉጥ ለመጠቀም ይወስናል። ሆኖም የጆን ሶስተኛ ጓደኛ ለኤልሳቤት ይደውላል። ህይወቱ ከማጥፋቱ በፊት ልትረዳውና ጆን ማቆም እንደምትችል ተስፋ በማድረግ ኤልሳቤት ጆን ወደ ሄደበት ቦታ ትሄዳለችና ፖሊስ በዚያ በማየቷ ትገረማለች። ጆን የወንጀለኛውን ለመግደል ሂዶ ነገር ግን በመጨረሻው ቅጽበት ሀሳቡን ቀይሮ ሁሉንም ለመናዘዝ ደፖሊስ እንደጠራ ታገኛለች። ፖሊስ ስለሆን የገደለው ወንጀለኛ ያዝ እንዲሁም ጆን ከእሱ ጋር በነበረው መሳሪያ ምክንያት ይያዛል። ኤልሳቤት ሞተር ሳይክል ላይ ወጣ ከፖሊስ መኪናው ፊት ለፊት ትቆማለች። ነገር ግን መኪኖቹ ሊያቋርጥ ቢሞክሩም ሳይሳካላቸው ቀርቷል። ከዚያም ከጆን ጋር አብሮ እሷንም ለመያዝ ይወስናሉ። የኤልሳቤት ቅድ ከጆን ጋር በእስር ቤት ውስጥ መቆየት ነው። ይህም አባቷ ፍራንክ ቦታውን ሀብቱን ተጠቅሞ እንዲያስፈታቸው እና ጆን ከሁሉም ክሶች እንዲያነጸው ለማስገደድ ነው። ከዚህም ለዘላለም ከሱ ጋ መኖር እንደምችል ነው።